አምባይ አረካ የተባለላት ውቧ አረካ ከተማ ላይ ይገኛለን። በነገራችን ላይ እንግዲህ ይቺ ከተማ የነገስታት መፍለቂያ ናት። የቀድሞው የኢትዮጵያ ጠቅላይ ሚኒስትር ክቡር አቶ ኃይለማርያም ማርያም ደሳለኝ የዚህ ከተማ ተወላጅ ናቸው። ያ ብቻ ሳይሆን ቀደምቱ የወላይታ ባለ ውለታ ክቡር አቶ ፍሬው አልታይም ጭምር፣ ሌሎችም እንግዲህ በኢትዮጵያ ብሎም በተለያዩ አካባቢዎች ላይ ለመንግስት ለሕዝብ እያገለግሉ የሚገኙ ነገስታት ጭምር የወጡበት አካባቢ ነውና። ታዲያችን ውብ የሆነች ከተማ ደግሞ በማዕደ ሰንበታችን ከፍ ልናረጋት ልንጎበኛት መተናል። አዎ እዚህ ተገኝተናል። ተመልካቾቻችን እንግዲህ አረካ በብዙ ነገር ትታወቃለች። እኛ ደግሞ ዛሬ አረካ ምን ትመስላለች ከተማዋን ትንሽ ቦታዎችን ዞር ዞር እያለን እናሳያቸዋለን። እንግዲህ ማዕደ ሰንበታችን ሞቅ ብሎ ጀምሯል። እጅግ ውብ የሆነ ስልጣኔ ያላት አረካ አምባዬ አረካ እያለን ወዝ ወዝ እያለን እኛ ወደ ከተማው ጉዟችን እንቀጥላለን። እናንተም ከኛ ጋር እንድትቆዩ እንጋብዛለን። ተመልካቾቻችን አረካ ነው ያለ ነው። አረካ ደግሞ እጅግ እጅግ ውብ የሆኑ ተመርቀው አገልግሎት እየሰጡ የሚገኙ ለከተማ ውበት የሆኑ የኮሪደር ልማቶች አሉ። ከዛ በተጨማሪ ደግሞ አሁንም ድረስ እየተሰራ ነው ያለ ነው እንጂ አላለቀም። እኛም ሻራችንን እናሳርፍ። ከተማን ማስዋብ ማለት ልንሰራ ትልቅ ነገር ነው። አዎ ሰላም ነው። እንዴት ነው ዛሬ እያሳየህን አንተ ልናግዝ ነው። ይሄ መጀመሪያ ከዛ ነው የሚቀመጠው። ተዘጋጅቶ የተቀመጠ ነገር ላይ ነው እንግዲህ፣ ከዛ ነው ስለዚህ፣ ገመዱ የተወጠረው እንዲጠብቅ። አረካ ላይ በጉዞአችን መሀል የኮሪደር ልማት እየተሰራ እየተሰራ ያለበት ቦታ ላይ ተገኝተን ስራ አላስፈታንም፣ አይደል? እሺ፣ አሁን ሌቭል ሆኗል። ከዛ ይጨው ነው ስለዚህ ይሄ ገመድ ታሳቢ የተደረገው ለዚህ ነው ሌቪል እንዲመጣ ነው አይደል ተመልካቶቻችን እንግዲህ አሻራ ታሜ አንዳኖራል። እኔ ደሞ አንድ እያኖርኩ ነው። በነገራችን ላይ ቀላል ስራ አይደለም፣ ድንጋይ ቀላል አው ለማንኛውም እጅግ ደስ የሚል ነው ሁሉም እንደ የስራ ዘርፉ ሁሉ ተሰማርቶ ከተማዋን ለማሳመር አገልግሎት እየሰጠ እየሰራ ነው የሚገኘው ና እጅግ አድርገ እናመሰግናለን እንቀጥላለን ስራ ካስፈታን ይቅርታ ይቃልእናመሰግናለንስለነበረመንግስቱ እናመሰግናለን መልካም ስራ ይሆንላል እናመሰግናለን እሺ ቀጥለናል። አሁን ደግሞ ሙሉ ብፌ አቅርበን ያለ ነው አይደለ? የቡና ቡፌ እስኪ አንቺ ጣኑን እየጨመርሽልን፣ እስኪ ጨስ ጨስ አድርጊ። እኔ እኔ ስኳር ልጅ በል። ተመልካቾቻችንም እንግዲህ በየቤታችሁ ሆናችሁ ስንት ማለት ቡናችሁን እያአንድ ማለት ቡናችሁን እያፈላችሁ እንደዚህ ሞቅ እያረጋችሁ የእኛን ፕሮግራም እየተከታተላችሁ እንደሆነ ተስፋ እናደርጋለን። እንግዲህ ቅድም ኮሪደሩ በሚሰራበት ስፍራ ላይ ነበርን። አብረንም ለመስራት ስንጥር ነበረ። አሁን ደግሞ በተሰራበት ላይ እንገኛለን። እውነት ነው፣ በተሰራበት አረካን ገና ስትገቡ፣ ወደ አረካ ስትገቡ መግቢያው ላይ እንግዲህ ውብ የሆነ ስፍራ ይውብ የሆነ ገጽታን ያጎናጸፋት የኮሪደር ልማት ላይ ነው የምንገኘው። እንግዲህ ቡና ሲባል እኔ አንድ ሲኒ አይበቃኝም እና ከነጀበናው ይቅረብልኝ ብያለሁ። እዚሁ ሲያልቅ እዚሁ እንጠጣለን፣ እንቀዳለን ጨዋታችን እንቀጥላለን። ቡና እንግዲህ በተለምዶ ኢትዮጵያውያን እንታወቅበታለን፣ አደለ? ጨዋታ ያደራል፣ ፍቅር ይጨምራል ይባላል። በጣም በጣም ቡና ባህላችን ነው። አዎ አንዳንዶች ደግሞ ቡና ካልቀመስኩ በየት በኩል ስራ ሊሰራ የሚሉም አለ፣ አይደል? ያነቃል እኮ አይደለ? ቡና ቀን ይሄን ነው የሚያሳምርልክ። አዎ እና ማለት በተለይ የተደጋጋሚ ቡና እየጠጣ የለመደ ሰው ከሆነ በተለይ ስራ ቦታው ላይ ነቃ ብሎ ስራውን መከወን እንዲችል ጥሩ የሆነ መነቃቃትን ይፈጥርለታል። ከዛ ውጭ ደግሞ እንግዲህ ኢትዮጵያውያን የምንታወቅበት ሰዎች ሰው ቤት እንኳን ተኪዶ ምግብ ብላ ከመባሉ በፊት እንደ ሄደን ቡና ሳጠጣማት ሄደን ቡና ላፍላ ነው የሚባለው አደለ። እጅግ ደስ የሚል ነው። እንግዳዎችን የምንቀበልበት አንዱ መንገድ ነውና እንግዲህ አረካም በቡና ተቀብላናለች። ተመልካቾቻችን በተሰራው ኮሪደር ላይ ሆነን የአረካን ከተማ ውበት እያሳየ ናቸው። ደግሞ ቡናችንንም ጠጣ እያረግን ነው። እውነት ነው ዋንሻ፣ አሁን አይኔ መብራት ጀምራ እየሻለ። እዚሁ እንግዲህ በተዋበው በአረካ ኮሪደር ልማት ውስጥ እንግዲህ ቦታ ነው የቀየር ነው አይደለ? እዛውን ያለ ነው ቦታ ቀየር አድርገን ቀደም ሲል መግቢያችን ላይ አንድ እንግዳ እንጋብዝና ስላረካ አንዳንድ ጉዳዮችን እናነሳለን ባልነው መሰረት ያንን ልናደርግ ነው። ሜሪ፣ አዎ፣ ተመልካቾቻችን እንግዲህ አረካ ውብ ናት። ለእናንተ እያሳየን እንገኛለን። እንግዲህ እዛው የኮሊደር ልማት አካባቢ ላይ ነው የምንገኘው። እንግዳ አሉ አጠገባችን፣ አባታችን ስላረካ የሚነግሩን ነገር አለ። እውነት ነው። በቅድሚያ ስለተገናኘን ደስ ይለናል። ከእርሶ ጋር እንተዋወቅ። እኔ አቶ ወልደ እባላለሁ። የአረካ ከተማ ሰፈር ሰላም ቀበሌ ነዋሪ ነኝ። በጣም ጥሩ አቶ ወልደ፣ እንግዲህ ዛሬ ማዕደ ሰንበታችን አረካ ላይ ነው የሚገኘው። አረካ ስንመጣ ደግሞ እንዲሁ የምናያትን ነገሮች ብቻ አይተን አውርተን ከምንሄድ ጠለቅ ያሉ ነገሮችን ጥቂት ብናውቅ ብለን ነው እርስኔ ጋር ብዝኖት። አረካ መች ተቋቋመች፣ መች ተቆረቆረች ከሚለው እስኪን ጀምር። እቺ አረካ ከተማ በ1950 ስድስት አካባቢ እኔ ልጅ በነበርኩ በሰዓት የአውረጃ አስተዳዳሪ የነበሩ ደጃዝማች ወልደ ሰንበት ወልደ ስማት የሚባሉ አንድ ያኔ እኔ ልጅ ነጭ ሸምዝ ለብሷሉ፣ ነጭ ሱሬ ያው ለብሷሉ። በነጭ መኪና ነው መጡ። ከእሳቸው የእሳቸው ረዳቸው ምን ይሁን እኔ አላውቅ። ሶስት ሆኖ ነው መጡ። ከሶስቱ ከተማው ቀጥተው ወደ ታች ወደ አንገት ቀጥ ብሎ ሄዱ። ከዛ ተመለሱ፣ ወደ ጠዲሳ አካባቢ ወረዱ ውሃውን ወይ በወንዝ አይቶ ተመለሱ። ወደ ዱቡ አካባቢ ሄዶ ቁለ ወንዝ አይቶ ዞሮ መጡና ከዛ በኋላ ቀጥ ብሎ ወደ ሶዶ ሶደ ተመልሷል። በ1957 ጥቅምት ወር አካባቢ ቅየሳ ጀምሯል። ከተማውን ከተማውን ቅየሳ ጀምሯል። አረካ እንግዲህ ስያሜ ይኖረዋል አይደል? እያንዳንዱ ከተማ መጠሪያ ሲኖረው ስያሜ ይኖረዋል እና አረካ ማለት ምን ማለት ነው? ስያሜ አረካ ማለት በአስራ ዘጠኝ መቶ ያኔ አፄ ምኒልክ ጊዜ ነው። በአፄ ምኒልክ ዘመነ መንግስት ያን ጊዜ የመጡት ወታደሮች ከተማውን አረካን አይቶ አረካ የረጋች አገር መሆኗን፣ አዎ፣ በጣም የረጋች ከተማ መሆኗን አይቶ አካባቢ ሁሉ ደስ የሚል አዎ፣ ዞሮ አዩና ረካ። አሃ፣ ያን ጊዜ በአፄ ምኒልክ መንግስት ጊዜ ነው። ረካው አይደል? ረካው ታሩ ያን ጊዜ ሰዎቹ አረካ ብሏል ብሎ በቃ፣ ሰዎቹ በዛ ነው ሳይሞት። ስለዚህ የምታረካ ከተማ ናት፣ የምታየር ጸባዩዋ ስትመለከቱት እንግዲህ አንዳንዴ ቀለል ያለ ደስ የሚል ነፋሻማ የሆነ ቦታ ላይ ስትቀመጪ ረካውት ያለሽ አይደል? ስለዚህ አረካም የተሰየመችው በዛ ነው ማለት ረካ፣ ረካ አረካ ከሚለው የመጣ ነው ማለት ነው። አዎ እጅግ ደስ ይላል። እንግዲህ በተለያዩ አካባቢዎችም ስንሄድ ይህን መሰል የከተማ ስያሜያቸው ትንሽ ፈገግ የሚያሰኙ ግን ደግሞ በወቅቱ የሆነ ታሪክን ተመስርተው ወይም ደግሞ በወቅቱ የነበረን ሰው የሰውን ስም ምክንያት አድርገው ሊሰየሙ ይችላሉና አረካም እንግዲህ የተሰየመበትን ምክንያት ለማገርነት ያን ጊዜ እንሰት በብዛት አለ። ያኔ እሳቸው መጡ። በበቆሎ ጊዜ መጥቶ ይሆናል ብዬ አካባቢው ጠቅላላ ለም ነው ያረካ፣ በጣም የሚያረካ ነው። ወንዞቹ ከሁለት ወንዞች ማከል ነው ያለው። አራት ምንጮች አሉ እዚህ። ምን ምን የሚባሉ ወንዞች አራት ምንጮች? አንደኛ ወይቦ ወንዝ። ወይቦ ማለት ወደ በስተ ምስራት በኩል ያለው አረካ ከተማ ምስራቅ በኩል ያለው ወይ በወንዝ ይባላል። በስተ ምዕራብ በኩል ያለው ለ ወንዝ ከባድ ወንዞች ናቸው። ከታች ደግሞ የሁለት ወንዞች መገናኛ አለ። ይሄ ምንድን ሁለት ወንዞች መግጠሚያ እንትን ላይ የምሠራ የሆነ ውሃ ማጠራቀሚያ የምሰራበት ቦታ አለ። እዛ አካባቢ ሁለት ወንዞች ወደ ሁለት አይደል አንደኛ ቁለን ወንዝ፣ ሁለተኛ ወይቦ ወንዝ፣ ሶስተኛ ዋተሬ ወንዝ፣ አራተኛ ኦሎሎ ወንዝ የምባሉት አራት ወንዞች የምገነኙ መገነኛ አለ። ከዛ በኋላ ቀስ ብሎ ወደ ታች ይወርድና መንትያ ፏፏቴዎች ያሉበት ቦታ አንደኛ ሶክ የምባለው ይሄ ወንዝ አጆራ አጆራ ፏፏቴ ቀጥቶኑ እዛ የምገቡት አራት ወንዞች የምገነኙበት ቦታ ስለዚህ በዛ ነው አጠምልክ መቶ እህንን ቦታ አይቶ ረካ ያሉት ከዛ ነው የተነሳው። በጣም ጥሩ እንግዲህ፣ አረካ ትታወቃለች፣ በተለይ አሁን አምባይ አምባይ አረካ እየተባለ በሀገር አቀፍ ብሎም በዓለም አቀፍ ደረጃ በሙዚቃዋ ሁሉ ሲሰማ አረካ ማናት የሚለው ምን፣ ትታወቃለች በልማት ቀደምትም ነገስታቶች ጭምር የወጡበት አካባቢ ነው። አረካ ና አረካ ስትመጡ ይህን ታገኛላችሁ። የሚሉት ነገር ካለ እንደው ቢጨምሩልን፣ ኢንቨስተሮች ሊሆኑ ይችላሉ፣ ጎብኚዎች ሊሆኑ ይችላሉ። አረካ ላይ ይሄ አለ የሚባል ነገር እስኪ እንደው በቅድሚያ ከዛ ቀደም ብዬ ለመገለጽ የፈለኩት አረካ ከተማ በ1970 ማለት 57 ዓመት ምሕረት ከመጣች በኋላ ሀይ ስኩል ትምህርት ቤት ነበር። ያኔ አካባቢው ይሄ ሜዳ ነው ምንም ሜዳ። ይሄ አረካ ቀጀላ ጦና አረካ ይባላል፣ ያን ጊዜ ቀጀላ ጦና አረካ ይባላል እና ያን ጊዜ ይሄ ሜዳ በመዳው ላይ ከአንጩቾ ሦስት ቅጠል ቆጥራ ያውቃሉ። ሦስት ቅጠል ቆርቆሮ አሮቀ ቆርቆ አምጥቶ ሀይስኩል ግቢ ውስጥ ፖሊስ ጣቢያ ነው። ያን ጊዜ ወረዳ አስተዳዳሪ ፍቅረዊ ወልዴስ ነበሩ። ጃዝማች ወልደስማት ከአንጩቾ አያማክልን ቦታ ብሎ ቀጥተውን አረካ ወረዳውን አምጥቶ እዚህ ከመሰረቱ ካቋ ከመሰረቱ በኋላ ደጃዝማች ደጃዝማች ወልደ ስምአት አምጥቶ አቶ ፍቅረ ወልደስን ከአንጩቹ አምጥቶ እዚህ ሰይሞ እሳቸውን አስተዳደር አድርጎ ነው ያሉት። ፍቅረ ወልደስ ያችን ቤት ያሰሩት እሳቸው ናቸው። እሳቸው ሰውን የምናከስ ከሆነ ጉርጋት መጥቶ እሳቸውን ይዞ ነበር። ያን ጊዜ አንድ መሳሪያ አለ፣ ዲሞቶር የሚባል መሳሪያ ነበረ። በሱ ተኩሶ ነው ያኔ። በወላይታ አጃ ይባላል ያ፣ አጃ ይባላል ያ እንትኑ እንስሶው፣ በአማራ ግስላ ይባላል። ሰውን ነክሶ ይገላል። አው እሱን እዛ ነው የገደሉት። ከዛ በኋላ ቀስ በቀስ ወረዳ አስተዳደር ግቢ፣ አሁን አርጅቶ ያን ነው ፈርሷል። ወረዳ አስተዳደር ግቢ ፋይናንስ ግቢ፣ ፖሊስ ጣቢያ ያን ጊዜ ነው የተሰራው። ከዛ በኋላ አንድ ትልቅ አዳራሽ ነበር አዳራሽ ተሰራ። ከአዳራሽ ቀጥሎ የሆነ ጤና ጣቢያ ጤና ጣቢያ ተሰርቷል። ጤና ጣቢያ ውስጥ ሀክም መጥቶ የመጣው አቶ ቤዛ ባዴቦ የፍቃድ ስላስ አባት ነበር እሳቸው ነበሩ ያ ሀክም ቤት ዋልማት ልማት ባለበት ያን ጊዜ ያ ቤት ነው የተሰራው። በቃ ከዛ በኋላ ቀስት በቀስ ግለሰቦቹ እየመጡ እየተመሩ ቤት መስራት ጀመሩ። በኋላ ቀስ በቀስ እየተሰራ ከተሞ ተስፋፋ። ቀስ በቀስ እያደገ ቀስ በቀስ እያደገ ነው ማለት ነው። አዎ፣ በጣም ጥሩ። እንደምንመለከተው እንግዲህ አረካ ውብናት ተመልካቾቻችን። እንግዲህ የብዙ ነገስታት ትልልቅ ነገስታቶች መፍለቂያ ምናምን አረካ እንግዲህ ውበቷም የሚቀጥል ይሆናል። አሁንም የኢትዮጵያ አየር መንገድም እንግዲህ በአረካ ከተማ ላይ ስራውን እንደጀመረም እየሰማን እየተመለከትን የምንገኛለን። እንግዲህ የተለያዩ ኢንቨስተሮችም ሀገር መታው ኢንቨስት እንዲያደርጉት እንጋብዛለን። እንግዲህ አረካ ብዙ ነገሮች አጣ አይደል? በጣም አዎ። ከዛ በኋላ ዱቦ ካቶሊክ ሚሽን ትምህርት ቤት ነው የተመሰረተው። ማይ ለኛ መነሻው ነው፣ ትምህርት መማር የጀመርነው ከኔ ታላቆቹም እዛ ጀምሯል። እንም እዛ ትምህርት እዛ ነው የጀመርኩት፣ የተማርኩት። ከዛ በኋላ ገና እንግዲህ እንደ ዛሬ አይደለም። አስተማሪዎች እንደ ልጃቸው ነው የሚያስተምሩት። ከዛ በኋላ ከዛ የተማረ ልጅ ሁሉ ሰው ሆኖ በጣም በጥሩ ቦታ ነው ያለው። የሀገር መሪም የሀገር ልጆች በጣም ትልቅ ሰዎች አሉ፣ እዚህ ተምሮ የወጡት ከድርቦ ማለት ነው። ከዛ በኋላ የአረካ ትምህርት ከዛ በኋላ ተቋቋመ፣ የአረካ ትምህርት ቤት አረካ ላይ ሰዎች ምን ያገኛሉ አረካ ላይ ሲመጡ ኢንቨስተሮች እዚህ ስፍራ ላይ መጥተው ኢንቨስት ለማድረግ የተለያዩ ሰዎች ደግሞ እዚህ ከተማ ላይ ሲመጡ ምን ምን አላት አረካ አየር ጸባዩ ለምሳሌ ምቹ ነው አይደለ ከአየር ጸባይዋ ጀምሮ እንግዲህ ሌሎችንም ነገሮች ልንጠቅስ እንችላለን። ቀደም ሲል ስንል እንደነበረው አረካ ብዙ የተማሩ ሰዎች የወጡበት የቀድሞ ጠቅላይ ሚኒስትር ክቡር አቶ ኃይለማርያም ደሳለኝን ጨምሮ እንግዲህ የወላይታ ቀደምት ባለ ውለታ የሆኑት ክቡር አቶ ፍሬ ዋልታይን ጨምሮ ሌሎች በርካታ ልንጠቅሳቸው ምንችላቸው አሁንም ደግሞ በከፍተኛ የመንግስት የስራ ኃላፊነት ላይ የሚገኙ በፌዴራል፣ በክልል፣ በዞን፣ በከተማ ደረጃ እያገለግሉ የሚገኙ በርካታ እንግዲህ የሀገርና የሕዝብ አገልጋዮች የወጡበት አካባቢ ነውና እጅግ ደስ የምትል ከተማ ነች። እጅግ ጥሩ ጊዜ እያሳለፍን ነው የምንገኘው። አሁን ደግሞ የበለጠ ተውባን ያለችው ይሄ የምንመለከተው የኮርደር ልማትን ብናይ እጅግ በብዛት ተውባን ያለችው ና ኢንቨስተሮች ብትመጡ፣ ጎብኚዎች ብትመጡ ደግሞ እሳቸውም ቀደም ሲል ሲጠቅሱ እንደነበረው እጅግ ጥሩ ጊዜ የምታሳልፉበት፣ እጅግ ነግዳችሁ የምታተርፉበት ከተማ ነው። አረካ ማለት ነው እንግዲህ አልተሳሳትኩም ብዬ አስባለሁ። ግልጽ ነው። አዎ፣ ዋናውም ነገር አረካ ማለት የሰው ፍቅር የሰፈነባት፣ አረካ ማለት እንግዳ ተቀባይ፣ አረካ ማለት አክባሪ አከብራ እየተከበረች ማለት ነው። አረካ ማለት አከብራ የተከበረች ሰውን ከሰው ዘር ከዘር የማትለኝ አዎ። በአንድነት የሚታመን ከተማ ነች። ከዛ ባሻገር አሁን ለምሳሌ አይ እዚ ማዶ የሻ ምርምር አለ ደግሞ እዚ አሁን አውሮፕላን ማረፊያ የተሰራ ነው ያለው ሌላ ሌላ፣ እንበስ ለማድረግ ማንም በመጣ ተቀባይነት ያላት አው ተቀባይነት ያላት ከተማ ነች። ስለዚህ ቢመጡ ሁሉም ማንም በመጣ ነግደው የሚያተርፉባት አው በዚህ በፍቅሯ ሰላም በሰፈንባት አገር ማንም መቶ ሰርቶ እንድ ለማ የምትፈልግ ሰውገር ነች። የሚለወጥ ካ በመንገዳችን ላይ ስንመለከት ነበር። ትልቅ መስተንግዶ ነበር። ሰው በፍቅር ፈገግታ ነበረ ሲቀበለ ነበረው። እንግዲህ ተመልካወታችን አባታችንም እንደገለጹት እ አረካ መታች ወይም በስታድ ለስራ የምትሆን ይሄ ዘር ነው ጵያ ለሁሉም ሰው የምትሆን ሀገር ናት። እንግዲህ አረካ ቀደም ሲል ከእንግዳችንም እንደሰማ ነው እረካ የተረጋጋች የረካሽ ከተማ ናት ከሚል የመጣ ስያሜ ነው እንደተባለ ሁላ እኔም እንግዲህ አረካ እውነትም የሚያረካ ነገር እንዳላት እያየው ነው። አየር ጸባዩ እጅግ ደስ የሚል ነው። ስትመለከችው እራሱ ከተማው የሆነ የተለየ ውበትን የሚያጎናጸፍ ነውና አረካ ላይ ያለን ቆይታ እጅግ ውብ እንደሆነ ጥያቄ የለውም። ተመልካቾቻችን እንግዲህ መስተንግዷቸውን በጣም ትልቅ እንደነበረም አባታችን ሲነግሩን ነበረ። እንግዲህ አረካ ሰው ራሱ በፍቅር በፈገግታ ነው የሚቀበለን ነው። እንግዲህ አረካ ውብ ሀገር ናት፣ ሰላም ነው ደግሞ። ከውበቷ እያሳየናቸው እንገኛለን ተመልካቾቻችን። እውነት ነው። ማዕደ ሰንበታችን በአረካ ከተማ ተገኝቶ እየዳሰሰ ይገኛል ይገኛል እንግዲህ አንጋፋው አርቲስት ፊሻል የሚልከ ነው። በተለይ አረካ ብዙ ሰው የሚያውቃትን ከተማ በኢትዮጵያ ደረጃ ብሎም በዓለም አቀፍ ደረጃ ደግሞ ከፍ ብላ እንድትታወቅ አድርጓታል። ሁለተኛ ሙዚቃ ሲከፈት፣ አምባይ አምባይ አረካ አይሆንልኝም እኮ ሙዚቃ ሲነሳ እኮ ጨፍር ጨፍር እኮ ነው ልግባው ነው። አምባይ አረካ ብሎላታል። እጅግ ውብ የሆነች ከተማ እንደሆነች በሙዚቃዋም ገልጾላታል። እና በተለይም ደግሞ ደጋገም ነው ቀደም ሲልም እንዳል ነው የኢትዮጵያ የቀድሞ የኢትዮጵያ ጠቅላይ ሚኒስትር ክቡር አቶ ኃይለማርያም ደሳለኝን ጨምሮ ሌሎች በርካታ ለሀገር ለህዝብ እያገለገሉ የሚገኙ የስራ ኃላፊዎች ጭምር የወጡበት አካባቢ ነውና እጅግ ደስ የሚል ጊዜን እያሳለፍን ነው የምንገኘው በዚች በውቧ አረካ ከተማ ተመልካቾቻችን እንግዲህ እናንተም ቆንጆ ቆይታ እያሳለፋችሁ እንዳላችሁ ተስፋ እናደርጋለን እንግዲህ አረካን ጥቂቱ እያሳየ ናቸው እንገኛለን ቅድም ስለ አረካ ታሪካዊ ስሟ አመጣጡ የስሟ ትርኳሜ ስንመለከት ነበር ስንሰማ ነበር እንግዲህ ተመካቻንየሌለ የለም በነገራችን ላይ አረካ በተለይ እኔ የምወደው አንድ ቆንጆ ነገር አለ። ቁርጥ የምትፈልጉት ነገር ሁሉ የሚገኝበት ነው። ቀደም ሲል መታችሁ መዝናናት አንዳንዴ ከምትኖሩበት ከተማ ወጣ ብሎ አየር ቀይሮ መመለስ ራሱን የቻለ ደስ የሚል ነገር ነው። ላይታስወዶ ላይ ምትሰሪ ምትኖሪ ከሆነ ትንሽ ዞር ብዬ ልምጣ ብለሽ ብትይ አረካ ብት መጪ ቀደም ሲል ስናሳያችሁ የነበረው የኮሪደር ልማቶቿ እጅግ ውብ ናቸው። ተሰርተው አገልግሎት እየሰጡ የሚገኙም አሁን እየተሰሩ የሚገኙም ጭምር አሉና እጅግ የሚያማምር ነው ከተማው ከተማው እንደዚህ እንደምንመለከተው በቂ እንግዳ ማረፊያዎችም ጭምር ያሏት እንደሆነ ስንመለከት ነበርና መታችሁ እዚህ መዝናናት ብትፈልጉ፣ እረፍ ማድረግ ብትፈልጉ፣ እረፍ ማድረግ እንደዚሁም የተለያዩ ኢንቨስት ማድረግ የሚፈልጉ ኢንቨስተሮችም ካሉ ቢመጡ እጅግ የሚያተርፉባት ከተማ እንደሆነች መመስከር እንወዳልየብዙ የብዙ ብሔር ብሔረሰቦች መገኛ ናት። ሀገራት አንድ ላይ በፍቅር ተዋደው የሚኖሩባት ከተማ ናት። እውነት ነው። ስለዚህ እዚሁ እንሰነባበታለን። አረካ ስንመጣ እንግዲህ እገዛ ሁሉ እናመሰግናለን። ለአረካ ከተማ አስተዳደር፣ አረካ ከተማ ኮሚኒኬሽን በተለያየ መልኩ እንግዲህ ቀረጻውን አድርገን እስክንወጣ እገዛ ሲያደረጉልን ነበር። እናመሰግናለን። ሜሮን መስፍንና ኔታምሩ ምስጋናው ከካሜራ ባለሙያዎቻችን ጋር በጋራ ሆነን አረካን ማደሰንበት ስናደምቅ ቆይታ አድርገናል። እስከሚቀጥለው ሳምንት ቸር ቆዩልን እያለን እኛ ጉዟችን ወደ ሱዱ